ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን፣ ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩት አይሆን ግን ያልገባችሁ በአሁኑ የምታስቡትን ነገር ካለ እንድታቋርጡ፣ በቃ ራሳችሁን በራሳችሁ ማድረግ ይቻሉ። የሆነ ነገር ልታደርገው ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አድርገዋለሁ። ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው?

እኔ የደረሰብኝ እኔ ራሴ ስለማውቀው ነው። አንዳንድ ጊዜ እኔ ይህን ሁሉ ሳርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላሁ ሁሉም ነገር ያደረግኩትኝ ስካድ ስላመመኝ በእኔ የደረሰ በማንም እንዲደርስ ስለማልፈልግ ነው እዚህ መጥቼ አወራለሁ። አፌን እኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁ ማድረግ ቻሉ። ሰውን አትመኑ። ይህንን ብቻ ነው ልመቅራቸው ፈለው። ሰው ሰው አይታመንም። በቃ ማርያምን፣ በቃ ከሌላው ተቃላችሁ። ግን ከሌላው ከሌላው ይ ጓደኛዎቹ ላይ ጓደኛ፣ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ አሁን በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም። ግን በወራም በወራም በወራም ሊያወጣ ሊወጣልኝ አልቻለም እኮ ማርያም በዓል ነው ሰው ሁሉም ሰው በቃ ሞኝ እንደሆነ ካየ ሁሉም ሊጠቀም የሚፈልገው በቃ ሞኝ ሆነን ካዩ። እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያምን። ምን አይነት እርግማን ቢኖረኝ ነው ይህ ሁሉ ነገር ሌላ የሚደርሰው እና በአንዶኛ ወግ እንደመሳሰብ ግን ፈጣሪ ስለሚያስተምሩ ሊያስተምረኝ ስለፈለገው ነው

ለአወራ ስለማልፈልግ ነው። ላይክ በጣም መጥፎ ነገር ስለሆነ ነው። እና ዲፕል ገብቼ ማውራት አልፈልግም፣ ግን በትንሹም ተምራቸዋል። እኔ ተስፋ አድርጋለሁ። ጌም ፕሊስ ነው አጫወት። አዎ በጣም ማርያም እኔ ላይ ከዚህ ነገር እንትን ነው እኮ ማርያም እኔ ላይክ እንትን ነው ፈጣሪ መስገን እንኳን ሞት ሆኖ አልመጣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከህግህም ላይ በቃ ዩኖ አንዳንድ ጊዜ ዝም ብለ ልታልፈው ማችን ነገሮች አሉ በቃ ይሁን ተኝ ተላ ሲቆረቁርሃል በቃ፣ ልተኛችንም ልትበላ ስትል አንገትህን ያንቀሃል። ከብር በላይ እኔ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል ማለት ብር አያመኝም። እና ሲቱ ብር ከማንም በላይ አይቼዋለሁ ላይ ብር ይመጣል፣ ይጠፋል። ስለ ብር አይደለም ግን ቃል በጣም ትን ነው። እና ሲቱ በህይወቴ ለመጀመሪያ ጊዜ አይደለም ነው ስካል ብዙ ጊዜ ተቀንጃሉ በብር ነው። ብዙ ብር ከድሮም ጀምሮ ነው

ወደ የምታደርገው ነገር አያምን የፈልገውም ጨርሶ በቃል የሚመጣ ነገር ግን በጣም የሚያስጠል እና ለዘላለም ደግሞ ማድረሳው ነገር ነው። ጠባሳ ትቶልን የሚሄደው የሆነ ነገር ባየ ቁጥር አ ይሄንን ትላለ የሆነ ነገር ባየ ቁጥር

ይቀናል እንዴ? ሰው እኮ በሰው ሊቀና ላይክ እንትን ያለ ነው። በዓለም የእኔ የምትለው ሰው ግን አይቀናለን እንዴት ነው ላይ ሊቀና አይችል እንዴ? አሁን እኔ በወን ነው የሚቀናለሁ እንደዛ ማለት ነው ወይ በህት ይቀናለሁ ማለት ነው ወይ በአጎቶች ይቀናለሁ ወይም ደግሞ ላይ ጓደኛ፣ የልብ ጓደኛ የምለ ብሱ ይቀናለሁ እኔ ወይ በሚስት ይቀናለሁ። አዳድ ጊዜ እኮ ብትቀደው ድግር ኩታ ቃለ ለይተ ጂሱስ ክራይስ። አዎ ምቀኛ ከሩቅ አይመጣም፣ ከሀዲ ከሩቅ አይመጣም። ከቅርብ ከአንተ ከኔ የምትለው ሰው ላይ ነው የሚመጣው። እና ባይተወ እኔ ልወጣ ነው ጋይስ ኦኬ። መልካም ምሽት ይሆንላችሁ ለሁላችሁም ዘናደሩ ባባይ በጣም ተለቅ ያለ ቂጥ ስለገባ ነው የገባችሁ፣ እንጂ እኔን እንደሁም ከርታችሁ ሄዳቸዋል። የእናንተ የማትሉትን ስለማልልላችሁ ለቃችሁ ሄዳቸዋል። የእናንተ አክቲቪስት አሁን ቅዳሜ ገበያ ነው። አፈሩን ብሉት። አሁን ትልቅ ቂጥ ስለገባ ነው አሁን። አንድ ሌላ ትልቅ ቂጥ ጨምር፣ አስር ሺህ ሰው ትልቅ ነው። በቃ የቂጥ ምታት ነው የያዘው የኢትዮጵያ። አንድ ነገር ልንገራችሁ። አሁን እግዚአብሔር የራሳችሁ ሴት ስሩ ቢል እያንዳንዱ ሰው የራሱን ሴት ስራ ቢባል እንደ ጭቃ አውክቷል የሚሰራው የሚባለው እና ነፍሷ ነፍር ባልባት ያለው ቢል እርግጠኛ ነህ ሰው የተቀበለው አይጨመርም። የሰጠውን አመጣጥና ሴት የራስክ ሴት ስራ ቢባል እግሯንና ምናምን አሳምሮ ዳሌና ወገቧ ላይ ሲጨነቅ ጡቷ ላይ ነው የምትቀረበት እዚህ እምብርቷ ላይ ነው የሚቀረው አልቆ በጭቃው ቂጧ ላይ ነው ቆልሎ ሲቆልል ራስና ልቧ ምናምን ሳይሰራ እንደሚቀር አልጠራጠርም። አሁን እግዚአብሔር የራስን ሴት አዘጋጅ ብለው እያንዳንዱ ወንድ ከዚህ በውጭ አልጨምርም አልቀንስም፣ ይሄ ነው መጠን፣ ይሄ ነው ለአንተ ያንተ፣ ይሄ ነው አንተ፣ ይሄ ነው የራስህ ሴት ስራ ቢለው ህዝቡ ሁሉ መቀመጫ ላይ ትኩረት አድርጎ፣ አንዱ ዳሌዋ ላይ ይቀራል፣ አንዱ ጡቷ ላይ፣ አንዱ አንገቷ ላይ፣ አንዱ አፏ ላይ፣ አንዱ አይኗ ላይ ቀርቶ ቁጭ ነው። የተሟላሽ ሴት ላትፈጠር ትችላለች የሚል አመለካከት አለኝ። ሰው ቂጥ ላይ በጣም ያተኩራል። አሁን ዛሬ እኮ መልኩ ሲሆን የባሰው እኛ እኮ አሁን ወጣቱን አትፍረዱበት፣ መልኩ መነኮሳት፣ ቀሳውስቱ፣ ፓስተሩ ብሶበታል። ሙስሊም እኳ ችግር የለበትም አራት ነው ሚደካ ሲሞትም ሰባ ልጃገር ሰባ ሁለት ስለሚያገኝ እሱ ችግር የለውም። ሰላም ሀቡ ነው አዊ ሰላም ሰላም መውጣይ

ሬቻ እኮ እዛ ፍቀቢ ነው የምትመጪው። ሌላ ምን ምን አለሽ? ፋንድያ ከተማውን አስፋልት ላይ ልታሩ ነው የምትመጡ የኦሮሞ ቄሮች እና ቄሪት፣ ምን አባሽ ያለሽ? አሁን ቀጥታ ነው ወደ ጨዋታው። ኦሮሞ ማለት እኮ እልም ያለ ባኮርድ ማይም

የአባባሪ መጽሐፍ ሳነብ እኔ እኮ አገው ምን የሆነ ነው እኔ እኮ አገው የአማራባት ነ ሲሉ ጊዜ ሰማዋለሁ የአገው እውነት የአማራባት ምን ይሄ ስመራምር አንድ ቀን አባ ባህሪ ምን ብሎ ጽፎ ጋላ ይላል እንደ ጋላ ጨጋ የለም አገው ምድር አካባቢ ሂጅ ይላል አገው ምድር ያባሉት አሁን እነዚህ የኦሮሞ ፕሮፌሰር ጌታቸው ምና የሚባሉ ሌባ ነው አገው ምድር አይደለም ጊዮናዊ ምድር ነው። የሚለው የድሮ መጽሐፍ በርዞታል። ግዕዙ ጊዮን ነው የሚለው እና እዚያ ሄጄ በአካል ያየሁት የቁላ ክምር በአገልግል አንዱ ጋላ መቶ መቶ ቁላ ይዞ ይንቀሳቀሳል ይለ አሁን ለካ ሳስበው አገዎች የቀነሱት በጋላ ጭፍጨፋ ነው ብዬ አምነው ዛሬ አሁን ኦሮሞ ተባለ እንጂ ጋላ የሚል ስድብ እንዳልሆነ ተስማምተናል። መንግስቱ ኃይለማርያም ኦሮሞ ብሎ እንደቀየረው ኦሮሞ የባሪያ ስም እንደሆነ እንትን ጀርመኖች እንደሰጧችሁ ተማምነናል። ጋላ ግን ሄሮ ነው። ሄሮ ኤሪሲክስ ትራይብ ምንድን ነው? ሀያ ስምንት ትራይብ የገደለ ቂጡን አማራን ገርፎ ተራራ ላይ አውጥቶ እሱ ሰፋፊ መሬት ይዞ ዛሬም ቤተ መንግስት ያለ ብሔር ጋላ ይባላል። አትፈሩበት እና ምን ይላል? ጋላ ቂጡን ገርፎ ጨፍጭፎ ይላል። አትናደድ እምትናደዱ ለምንድን ነው? ጋሎች እኔ እኮ ጋላ ነስት አይደለሁም ትላለ ስለ ጋላ ምን አገባታለህ? ኦሮሞና ብላል እኔ የምትበሳጩ ሰዎች ይስከታች ያላችሁ ምን አገባችሁ? እኔ ጋላ ነው ያልኩ እናንተ ኦሮሞ ተብላችኋለሁ። ስለ ጋላ እኮ ነው እያወራ ያለ፣ ስለ ኦሮሞ ምንም ኦሮሞን አይላ ኦሮሞ ኦሮሞን እኮ ነከውት ጋሎችን ጋላ ለምን ትንጫጫለሁ? ጋላ ስድብ ነው ትልና እንትን ጎበዝ ነው ትልና ስጋላ ሲባል አንተ ሚንድን ነው አንተ ሚርግት ፊት ምን አባ ነው አንተ ጂፕ ላንፍት ሞታ ሰጋራ የሚትባል ምናም ትላል ምን ማለት ነው። እና ዋናው ነገር ግን አገው ያለቀው በጋላ ውሸላ ቆረጣ ነው ለካ። ዛሬ ግን አገው ኩሽን ማን ኩሽንኝ እያለ ከኦሮሞ ጋር መቆሙ ነው የሚገርመኝ። የሚገርማችው በአንድ ቀን ይላል አስራ ሁለት ምንድን ነው ሁለት ሺ ስምንት መቶ ቁላ ተቆረጠ። የለም በአንድ አሁን አገው ለካ ሳስበው በዚያች ሀገር ላይ ሰፊ ቁጥር ነበረው ብዬ አስባለሁ። ጋሎች ሙልጭ አድርገው ቆጥ አሁን እንግዲህ የእነዚህም ወንጀል የዛሬ ኦሮሞ የምትበሳጭ ከሆነ ለአንተ ነው የምሰጠው። ኦሮሞ ገዳይ ነህ ነው የምልህ። እኔ እያወራ ያለሁት የድሮ ጋሎችን። እነዚህ ጠፍጠፍተዋል እኮ ነው፣ ዘራቸው ጠፍቷል አርጅቷል፣ ሙቷል። አሁን ያለው ኦሮሞ አዳዲስ ተወልዶ ኢትዮጵያዊ ነው። ስለ ጋሎች እኮ ነው ድሮ ድሮ ግንባራቸው ላይ ስለሚያደርጉ አሁን ይሄ አባገዳ የምትለው ዝም ብሎ መሃይም እኮ የፖለቲካ ኢሊት እኮ ነው ፖለቲካን ሚጫወቱብን። ፖለቲካ ያየ የደንቆሮች ስብስብ ነው ወይ ምናምን

ሰላም ሞጣዬ እንደምን አለ? ሰላም ስለዋል የኔ ቅድሙን መዝሙር የቅድሙን መዝሙር አልሰማሁም አልሰማሁትም። ሞጣዬ ለምን ሰይ የገባሁትኝ እንደ እንደ እንዳጀመርክ አልነበረም። በጣም ተሳስተሃል። አቤት ወጣ ምንድን ነው የሚለው? የደብረ ማለት ነገስታቶችን የሚያወድስ እና የአጼ ምኒልክን፣ አጼ ዘርዓ ያዕቆብን፣ ኃይለ ሥላሴን ንጉሠ ነገሥት መሆናቸውን የሚያወድስ በጣም መልካም ሰው መሆናቸውን የሚያወድስ ለእነሱ የተቀኘ ወረብ ነው። እንቀጥል። ምንድን ነው የሚለው እዚህ ጋ ሀብት ኮምፕሊሽን ይህ ደግሞ ምንድን ነው የተዋህዶ ሃይማኖትን ተዋህዶ ሃይማኖት ለዓለም ብርሃን መሆኑን እና ተዋህዶ ሃይማኖት መመኪያ መሆኗን ሃይማኖትን በደንብ የሚሰብክና አቡነ ተክለ ሃይማኖትንም የሚያወድስ ኦርቶዶክስ ተዋህዶን ከማድነቅ ደግሞ ማሻገር ጻዲቁ አባታችን አቡነ ተክለ ሃይማኖትን የሚያመሰግንና እሳቸውንም የሚያወድስ የሚያደንቅ ነው። አሮንስ አሮንም በተጨማሪ ያው ካህን፣ ካህኑ አሮን የካህን ሁሉ ምሳሌ፣ የአሮን ልጆች በጠቅላላ በክህነቱ አገልግሎት የአሮን ልጆች እንግዲህ ክህነት የጀመረው በአሮን ስለሆነ የሌዊ ልጆች ደቂቀ ሌዊ የተግባሩን እንስሳቱን ማረዱን ማወራረዱን መስዋዕቱን ማቀራረቡን የጉልበት ስራዎችን የሌዊ ልጆች ሲያከናውኑ የአሮን ደግሞ ክህነት በክህነት ዙሪያ ያለውን ደግሞ አሮን ያከናውን ነበረ። ማለትም ወደ ቅድስተ ቅዱሳን ገብቶ መስዋዕቱን ይሰዋ ነበር። የጅደር የላም ወተት የጊደር እና የላሞችን የወይፈኖችን የጠቦቶቹን እንደሚይዞ የህዝቡን ኃጢአት ያስተሰሪ ነበር። በዓመት ሁለት ጊዜ ወደ ቤተ መቅደስ ይገባል። ወደ ቅድስተ ቅዱሳኑ ገብቶ መስዋዕት ይሰዋል። አንድ የህዝቡን ኃጢአት ያስተሰርያል። በሁለተኛው ደግሞ የራሱን ኃጢአት አስተሰርዮ ደግሞ የህዝቡን ነው የሚያስተሰርየው። የታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን አንድ ጊዜ የዘላለም መስራየት የሚሆነው አንድ ጊዜ ለዓለም ሁሉ ድህነትን አድርጎ በመስቀል ላይ እኛ በበደልነ እርሱ እርሶ እኛ በወደቅነ እሱ አንስቶ የእኛን በደል ሁሉ ተሸክሞ በእፀ መስቀል ተሰቅሎ የፍቅር ጥግን በማሳየት የታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን አድኗል። አንድ ጊዜ ገብቶ በአባቱ ቀኝ መስዋዕት ራሱ መስዋዕት ራሱ መስዋዕት ተቀባይ ራሱ መስዋዕት አሳራጊ በመሆን ይህንን መስዋዕት ራሱ ሰውቶልን የፍቅሩን ጥግ ገልጾልን ምን ያህል እንደሚወደን እንደሚያፈቅረን አሳይቶን ሄዶ በአባቱ ቀኝ ተቀመጠ ማለት ነው። ሞ አንበሳ ሞ አንበሳ ዘምነገደ ይሁዳ ከይሁዳ ወገን ከይሁዳ ከጌታችን ራሱን ኢየሱስ ክርስቶስን ነው እንትን የሚለው ነገር ግን አጼ ዘርዓ ያቆብ ሞዓ አንበሳ ዘእምነገደ ይሁዳ እያሉ ኢትዮጵያውያን ነገስታት የሚጠሩበት ነው። አሁን አጼ ዘርዓ ያቆብም እና አጼ ምኒልክም በተለይ አጼ ዘርዓ ያቆብ የሚጠሩበት ሞዓ አንበሳ ዘእምነገደ ይሁዳ የዚያ የዘር ሀረግ የነገስታቱ የዘር ሀረግ አለን በማለት ነው። አጼ ዘርዓ ያዕቆብ ለሃይማኖታቸው በጣም ቀናይ ነበሩ። በጣም ቀናይ እስከ መሆናቸውም የተነሳ ልጆቻቸውን ለጣዖት አምልኮ ሰገዱ ብለው እስከ መግደል ድረስ የደረሱ ታላቅ ሰው ናቸው። በአጼ ዘርዓ ያዕቆብ ጊዜ ክርስቶስ ነኝ ብሎ በነገራችን ላይ ሞጣ አንድ ሰው እኔ ክርስቶስ ነኝ፣ የሀበሻዎች ደግሞ ልሰቀል ነው የመጣሁት። ለነጮች ኢየሱስ ክርስቶስ በእስራኤል ተሰቅሎ ነበር፣ እኔ ደግሞ ለእናንተ ልሰቀል ነው ጥቁሮቹ ናቸው። እኔ ደግሞ ያው የጥቁር የሀበሻዎች ኢየሱስ ክርስቶስ ነኝ፣ ይችም እናቴ ማርያም ናት በማለት አንድ ደናግል ሴት በማስከተልና እንዲሁም ደግሞ ተከታዮችንም አስራ ሁለት ሰዎችን በማዘጋጀት የተከሰተ ሰው ነበረና ንጉሱ አስጠርተው ጠርተው ምንድን ነው ብለው ሲሉት እናንተ ናድነው ሲላይ እኛማ በምናውቀው በተማርነው ጌታችን ኢየሱስ ክርስቶስ ዓለምን አድኖ የዓለምን ኃጢአት ሁሉ አስተሰርዮ በአባቱ ቀኝ ተቀምጧል፣ ዳግም ይመጣል። አንበሳ ማነክ ይሄ ሰው ሰውን አስቶ ሌላውን ገደል ይከታል። ራሱ ስቶ ሌላውን ያሰታል። በለው በሰይፍ ብለው እዛ በሰይፍ ሲያስመቱት ተከታዮችም ብትንትናቸው ወጧል እና አጼ ዘርአያዕቆብ በጣም ትልቅ ንጉስ ናቸው። በጣም በጣም ትልቅ ንጉስ ናቸው። ነገር ግን በዘመናቸው የነበሩ ሊቃውንቶች የቤተ ክርስቲያን ሰዎች አንዳንድ መጽሐፍቶችን በጻፉ ጊዜ ግብጻውያኖቹ ትንሽኛ ጋር ተጽዕኖ እንዲያደርጉ ሚናውን ተጫውተዋል። ምክንያቱም እሳቸው የእሳቸው ችግር ሳይሆን የሊቃውንቱ ነገሮችን አጢ ነው ያለ ማየት የፖለቲካውን በዛ ጊዜ የነበሩ የፖለቲካ ሁኔታ ካለመረዳት የተነሳ ነው። ኢትዮጵያ ታበጽህ እደዊሃ ሀበ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል ልበ አምላክ ዳዊት። አስቀድሞ ከክርስቶስ ልደት በፊት ከአንድ ሺ ዓመት በፊት የነበረ ነው ልበ አምላክ ዳዊትና ይህን ትንቢት ሲናገር ለህዝቦቿ ነው እንጂ ሀገሯ መቼም እጇን ዘርግታ ትጸልያለች ማለት እንዳልሆነ ግልጽ ነው። በዚህ ዘመን ደግሞ ለምሳሌ ልበደና ነፍስም ወደ ሴት እነ የመን የክርስቲያን መታ ዋና መሰረት የነበሩት እንዲያውም ክርስቲያን አንጾኪያ እና አንጾኪያ እነ ሶሪያ ማለት ነው፣ እነ ሶሪያ፣ እነ የመን በአጠቃላይ እነዚህ እነዚህ ሰዎች ሁሉ የሉም። ድርሰቱን የደረሱት ቅዳሴ ማርያምን ውዳሴ ማርያምን የደረሱት ዛሬ ላይ ሃይማኖቱ አጥፍተውት ወደ ሙዚየም ቤት ቀይረውታል ማለት ነው። እና እኛ እስካልነቃን ድረስ ሰው ነቅቶ እራሱን እስካልጠበቀ ድረስ ቤተክርስቲያን ትጠፋለች ማለት ነው እና መጠንቀቅ ያስፈልጋል። ምክንያቱም ያን ደግሞ ለመጠንቀቅ ምንችለው ደግሞ ስንማር ስናውቅ ነው። የሴራውን ስናውቀው ነው ግብፃውያን ምን እንደሰሩብን ምን አይነት ሴራ እንደሰሩብን እና እኛ ወደኋላ ለሚሊዮን አመት ምንወድቅበትን ምንወርድበትን የምንጎዳበትን ምን አይነት ሴራ እንዳደረጉብን ስናውቅ ሴራቸውን በጣጥሰን መውጣት እንችላለን። ካልሆነ ግን በጣም አስቸጋሪ ነው። እንጨርሰው እስኪ እንጨርሰው። ከሰለሞን የዘር ሀረግ የተመዘዘ የአጼ ዘራ ያይቆብ ሞአንበሳ ዘምነ ገደ ይሁዳ የሚለውን እና እንዲሁም ደግሞ አቡነ ጴጥሮስን በሞትህ በሞትህ እኛን ማለትም ምሳሌ ሆንከን፣ አቡነ ጴጥሮስ፣ እንዲያውም ቀዳሜ ሊቀ ጳጳስ አቡነ ባስልዮስ እነሱን የሚያመሰግንና እንዲሁም ደግሞ አቡነ ጴጥሮስን ጣሪያንን ለዚህ መሬቲቱ እንኳን እንዳትገዛ አውግዣለሁ፣ እንኳን ህዝቡ መሬቱም ቢሆን አትገዛልህ በማለት ህዝቡን የታደጉ ጀግና ስለሆኑ፣ ለሃይማኖታቸው ጀግና ስለሆኑ በጥይት በስምንት ጥይት ተደብድበው ያረፉ ስለሆኑ ራሳቸውን ለሞት አልፈው ለህዝቡ ብለው ህዝቡም ሀገሪቱን እንዳትገዛል አውግዣለሁ በማለታቸው ይህንን የሚያወድስ ይህንን የሚያደንቅ ይህ ምሳሌ ሁንህናል የሚል እና እንዲሁም ያው ያሁነ ዘራ በደንብ የሚያደንቅ ነው ማለት ነው። መንግስቱ ደግሞ ከነጩ ጻዳ ንጹሕ የሆነ መንግስት ከሰለሞን ሐረግ ከሰለሞን ምንጭ የተቀዳ ስሩ ከሰለሞን ከቤተ እስራኤል ይመዘዛል። መጨረሻ ነው ቀጥል መጨረሻ ላይ ያለው ንጉሰ ነገስት ኃይለ ስላሴንና የኃይለ ስላሴንና ደብረ ብርሃን የኃይለ ስላሴንና እንዲሁም የአጼ ዝርአ ያዕቆብን የአጼ ምኒልክን ፍቃዱን የፈጸምሽ ብሎ ደብረ ብርሃንን በማንገስ ያው ማለትም፣ እዛው ዙሪያ ስለሆኑ አካባቢያቸውም የተወጡበት ዝራ የዝራረጋቸውም እዛ ስለሆነ እሱንን ከፍ የሚያደርግ ነው። ሌላው አጼ ምኒልክ ኢትዮጵያ ትርሲ ያለው ደግሞ ኢትዮጵያ ሆይ ውለታሽን አትርሺ ከደቂቃ ከጣሊያን ጠላቶች በሀይለ መስቀሉ መስቀሉ በመስቀሉ ኃይል ያሸነፈልሽን ምኒሊክን ከሀገራት ሁሉ ከፍ ያደረገሽን ሚኒሊክን ንጉስሽን አትርሽ። እኛ ብለ ንጉሳችን እንዘምራለን። ይህን ላደረገው ንጉስ ለአጼ ምኒሊክ እንዘምራለን፣ እናመሰግነዋለን። ከሀገራት ሁሉ ከፍ ስላደረጋት ኢትዮጵያ ነው የሚል ነው። በጣም ነው የማመሰግነው ወንድማችን። በጣም እናመሰግናለሁ፣ አመሰግናለሁ። ሞታዬ በጣም አምሮብሃል። በጣም አመሰግናለሁ እኔም ወንድማችን። ሌላው እስኪ ሁላችንም ኮፒ ሊንክ፣ ሼር ታብ ታብ አድርጉ። እስኪ እንወድሃለን። ኦሊ ሰላም ሙለር የሚል አካውንት ሰላም። እንቻቻለን ሙለር የሚል አካውንት ሀሎ